ሰርተሽደራልጅ ተለሽ መልጅ ባባሽ በሻል ምሮል ዉበሻል ሰላም ጤና ይስጥልኝ። ውድና የተከበራችው የማአዜ የመሪዋ ቤተሰቦች ናችሁልኝ እኔ በጣም ደናነ እዛ መስገን የሚመስገል ዛሬ ደግሞ ሀይ ፍፄ በፍፄ ቤት መተዋል ማለት ነው። እንግዲህ ሀይሚዬም ትክክል ፍፁም ትክክል ብሩኬም ትክክል ናቸው በራሳቸው መንገድ ማለት ነው። ሁሉም ትክክል ነው በራሱ መንገድ፣ ግን ተመልካች ደግሞ ከምትናገሩት ከምናየው ነገር የራሳችን የሆነ ሀሳብ አስተያየት አለን ማለት ነው። እና ሀይሚዬ እንግዲህ ተበድያለሁ፣ ራሴን ጎድቻለሁ ብዙ ነገር እያለች ነው እዛ ጋር። ብሩኬም ደግሞ ካለ ስሜ ስም ተሰጥቶኛል የሚለው ነገር አለ ማለት ነው። ፍፄ ተውት። ፍፄ ያው አስታራቂ ነው፣ የሁለቱም ጓደኛ ነው። ሁለቱንም መክሮ አንድ ለማድረግ ነው የሚጥረው። ብሩኬ ቢናገረውም ቢያመናጭቀውም ምናምን ጓደኛው ነው፣ ምንም ችግር የለም። አንቺም እንደዛው ጓደኛው ነሽ ማለት ነው። ነገር ግን ሁለታችሁን ለማስታረቅ ነው እሱ ጉድ ጉድ ጉድ የሚለው ማለት ነው። ስለዚህ አሁን ማለት ነው ነገሩን መፍታት እንጂ አንተ እንዲህ ብላል፣ አንተ እንዲህ ብላል፣ እንደዚህ እንደዚህ እንደዚህ እንደዚህ ማለቱ ጥሩ ነው ብዬ አላስብም። ሲቀጥል ደግሞ ማለት ነው፣ ሲቀጥል እኔ እንደ ራሴ አንደኛ የሰው ልጅ እምነት ግድ ነው። ሃይሚ አሁንም ቢሆን ሰዎች ባሉሽ እንጂ ከሱ ትክክለኛ ነገር የሰማሹ ነገር የለም ከብሩኬ ማለት ነው። ሁለተኛ ቪዲዮውን አላሳየሹም እኮ ቪዲዮውን አላሳየሽውም ሀይምዬ፣ የተላከልሽን መረጃ ፎቶም ሆነ ቪዲዮ አላሳየሽውም። ማሳየኝ እያለሽ ነው አንቺ ደግሞ ከማሳየቴ በፊት አድርገሃል አላደረክም ብለሽ ነው የምጠይቀው፣ ድርቅ ብለሽ አድርገሃል አላደረክም ነው። እና እሱ ደግሞ ያ ነገር ስለሚያናድደው ሌላ ቃላት ይናገራል ማለት ነው። እና ስለዚህ ተናገረ ማለት ደግሞ አሁን ትናንትና በቃ ባደርግስ ብሎሻል መሰለኝ። ና ይሄን ደግሞ እንደዛ አደረገ ማለት አይደለም። አንዳንድ ሰው ስሜታዊ ሲሆን በቃ አድርጌዋለሽ አድርጌዋለሁ ምን ታመጫለሽን ብሎ ሊልሽ ይችላል። ግን አደረገው ማለት አይደለም። ስለዚህ እኔ የምልሽ አሁንም ቢሆን ሀይሚዬ አንችም ልብሽ እንዲያርፍ፣ ብሩኬም ስሙ ከሚጠፋ አሁን ብሩኬ ከሴት ጋር ሄደ ሀይሚን ትቷት ምናምን እየተባለ ነው አደለ? ስለዚህ የእሱም ስም ከሚጠፋ አንቺም ግራ ከምትጋቢ የተላከልሽን ቪዲዮ አውጮ አውጭና አሳዩ ለብሩኬ፣ እኛም ደግሞ እንፍረዳ አይተን። ምናልባት እኮ ብሩኬ ተሳስቶ ማድረጎትም ሊሆን ይችላል። እንዲያውም ምናልባት በሚለው ግን አያደርገውም፣ አያደርገውም ማለት ነው። እና ያችን ልጅ አሁን ያልሻት ልጅ መታ፣ በቪዲዮ እራሷ ትናገራለች ብለሻል። አሁን ያችን ልጅ መታ አይ እኔ አውቄ ነው እንደዛ ያልኩሽ ብሩኬን ስለማፈቅረው ነው ብትልሽ፣ ብሩኬ ጥፋተኛ ነው እንዴ? እስኪ ማነው ጥፋተኛ ደግሞ? እርግጠኛ ነኝ ለማየት ያብቃችሁ። ያቺ ልጅ የተባለችው ልጅ ትመጣና አይ ከሱ ጋር ግንኙነት የለኝም፣ ግን አውቀዋለሁ፣ ግን አፈቅረዋለሁ፣ እወደዋለሁ፣ እሱ ግን መልስ ሊሰጠኝ አልቻለም፣ ለዛ ነው እኔ አንችን እንደዛ ያልኩሽ ምናምን ብላ ትመጣለች። ደግሞ ለማየት ያብቃችሁ። ያቺ ልጅ ትመጣለች፣ መታ መልስ ትሰጣለች። ይዘዋት ይመጣሉ። ትመጣለች ብሩኬ የሆነ ነገር አደረገ ምናምን የተባለችዋለች። መምጣቱ አይቀርም። ስትመጣ ግን የውሸት ወሬ ነው የሚመጣው እዛ ጋር የውሸት የብሩኬን ስም ለማጥፋት ወይንም ደግሞ አንቺና እሱን ለማለያየት ይሄ ነገር ይሄ ብሩኬም አስቦታል እኔም ደግሞ ያንን ነገር አስቤው ነበረ። ግን እሱ ግልጽ አላደረገልኝም ላልሽው ነገር ማለት ነው። በደንብ አድርገሽ ማሰብ አለብሽ ሀይሚዬ በደንብ ምክንያቱም፣ ከዚህ በፊት የደወሉ ሲሰድቡኝ ነበረ። ብሩኬን አፈቅረዋለሁ፣ ወደዋለሁ ሲሉኝ እኮ ይሄ ሁሉ ነገር እያለ ግን ዛሬ ላይ ይህ ነገር እንዴት ነው ልትቀበይና ልታምኝ የምትችይው ሀይሚዬ? በእርግጥ ሴት ነን ሁላችንም እንጠራጠራለን ብዙ ነገር ግን ጥርጣሬ እያለ እምነት ሳይኖር መቀጠል አይቻልም። ነገ ጠዋትም ሌላ ሴት መታ እንደዚህ ልትልሽ ስለምትችል ማለት ነው። እና አሁን ያለሽ አማራጭ ምንድን ነው ሀይሚ አንችም ልብሽ እንዲያርፍ ቪዲዮን አሳዩ። ለብሩኬ ቪዲዮን እኮ ስታሳዩ አድርጎም ከሆነ አዎ አድርጌዋለሁ ይልሻል፣ ካልሆነም ደግሞ አይደለም ይልሻል። እኔን አሁን አንድ ሰው መጥቶ ሟዚ ከሆነ ወንድ ጋ እኮ አየሁሽ ምናምን ቢለኝ የት ነው ያየኸኝ? አምጣ መረጃ ነው የምለው። መረጃ ሲያመጣ ግን ያ መረጃ ትክክል መሆኑን አይቼ አዎ ብዬ እናገራሉ። ካልሆነ ግን አይደለም፣ በቃ እንደ ጌት ላይ ብዬ ነው የምከራከረው። ያንን ሰው እና ብሩኬም ጋር ያለው ያዛ ነው ማለት አሁን መፍረድ አይቻልም። በብሩኬም አንችም፣ ደግሞ ስለምትጠራጠሪው መጥቶ የነገረሽ ሰው አለ፣ በአንቺም መፍረድ ከባድ ነው። አንቺ አሁን ብሩኬን በደንብ ብታምኙ ግን ዞር በይ ብለሻችን ሴት አባረሪያት ነበር ሐይምዬ በውስጥሽ ጠርጣሬ ስላለ ነው እንጂ ማለት ነው። ሙሉ ፐርሰንት ብሩኬን የምታምኑ ቢሆን ያችን ሴት አትቀበያትም ነበረ። ሰው ያለው ነገር አሁንም የሚፈታው ቪዲዮን ስታቀርቢ ወይንም ደግሞ ልጅቷን ስታመጫት ነው። ልጅቷን ካላመጣሻት ነገሮች እየተፈቱ አይሄዱም፣ ነገሮች እየተባባሱ ነው የሚሄዱት ማለት ነው። ገባሽ አይደለም? እና እንደዛ ነው። ዛሬ ያው የመጣሽው ፍጼንም ይቅርታ ለመጠየቅ ነው። በአንቺ ምክንያት ቡራጌ ስለተቆጣው ምናምን ይሄ ኖርማል ነው። ጓደኛው ስለሆነ አንደኛ፣ ስሜታዊም ስለሆነ ፍጼ ደግሞ ቂም አይዝበትም የብሩኬን ነገር በደንብ አድርጎ ስለሚያውቅ ማለት ነው። ፍጼ በዚህ አጋጣሚ አንተ በጣም ምርጥ ጓደኛ ነክ የሆነ በቃ አንድ በትህ ትሁት የሆንክ እርግት ያልክ እውነት በጣም መልካም ልጅ ነው ፍጹም። ዝም ብላችሁ ስታዩት ራሱ የሆነ እንዴት ነው ማለት በቃ መናገር ራሱ አይችልም። እንደዚህ አይነት ጓደኛ በዚህ ሰዓት ማግኘት ራሱ በጣም ትልቅ ነገር ነው። መልካም ጓደኞች ይስጡን። ያው ሀይሚዬንም ከጎንሽ ነው የምሆነው፣ አይዞሽ ምናምን እያላት ነበረ። እና ፍፄ እንግዲህ ሁለቱንም ከካሜራ ጀርባ መጀመሪያ ላይ አረጋግተ ያለውን ነገር ተነጋግረው ምናምን ወደ ሶሻል ሚዲያ ቢመጡ ይሻላል ብዬ ነው የማስበው። አይምዬ ደግሞ ተረጋጊ፣ ስሜታዊ አትሆኝ፣ ሰዎች ያሉሽን ሁሉ መቀበል የለብሽም። ስለዚህ ሁላችሁም ትክክል ናችሁ ነው የሚለው አሁን ላይ። አንች አመጣጥሽ ትክክል ነሽ፣ ብሩኬም ትክክል ነው። ትክክል ናችሁ። አንችን መጠርጠርሽ፣ አዎ እንግዲህ መጠርጠር ያለ ነው። ግን አስቢበት፣ በደንብ አስቢበት። ይች ልጅ ማናት? ምንድናት? ምን ይዛ ነው የመጣችው ብለሽ ማሰብ አለብሽ። እንዴት ደግሞ ማውራት? በነገራችን ላይ ምን ችግር አለ? ብሩኬ ከሴት ጋር አወራ ማለት ከሴት ጋር ተኛ ማለት አይደለም። አንችን ካደሽ ማለት አይደለም። ይሄ ኖርማል እኮ ነው እንዴ! ሰው ከሰው ጋር ያወራም እንዴ ግን ያወራበት መንገድ ምንድን ነው? ሰው ስላለ ብቻ ሳይሆን መረጃ ያቺ ሴት መታ ራሱ እንዲህ ብሎኝ እንዲህ ብሎኝ ብትል አናምንም፣ አላምንም። መረጃ ካለ መረጃ አይቻልም። የሱን ስም ለማጥፋትስ ቢሆን የመጣችሁ በፍጹም እንዳታምኑ ተመልካች፣ እንዳታምኑ አንድ አጭበርባሪ ወስላታ ሴት መታ ፍቅር ሻለ ብሎኝ እንዲህ ብሎ ብትል እንዳታምኗት በፍጹም። እንዴ እያየን እኮ ነው ምን ምን እንደሚደረግ እናንተ እላችኋለሁ ውዶች፣ ማሮች፣ ፍቅሮቼ። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉ። ባይ ባይ።